ዓለም ሞት ነው ያለ። ሌባው ሊሰርቅ ሊያርድና ሊያጠፋ ነው። በኃጢአት እንዲወድቅ ቆነጃጅትን በመሃላቸው ልቀቅ። አንዳንድ ነገር ሲገኝ መግደል አለብህ። ከተውከው ይዛመታል። ኃጢአት ለመስራት ምንም ምንም አያስፈልገውም። ሰው ወዲያው ሰርቶ ወዲያው ኃጢአተኛ ይሆናል። የመጀመሪያ ቀን አንተነ ባለ ስልጣን አልሆንም፣ አላረግም፣ አይቻልም ትላለህ። ልክ አደለም። ካለመጽሐፍ ቅዱስ መቼም ልክ አይሆንም፣ በፍጹም መጨረሻ ሞት ነው ያለ ደስታ የሚመስል ዘላለማዊ ሀዘን ነው። ባሉስ በእውቀት ነው ያበደው እብድ ነ ሲሉት ለጌታ። እዛ በለዓም አጋንንት ስላለበት አንድ ትምህርት አስተማረ። የበለዓም ትምህርት ተብሎ አዲስ ኪዳን ላይ ገብቷል። በመካከላቸው ህዝቡ በኃጢአት እንዲወድቅ አርግ፣ በኃጢአት እንዲወድቅ ቆነጃጅትን በመሃላቸው ልቀቅና እነሱ በኃጢአት ሲወድቁ አምላካቸው ቅዱስ ስለሆነ ያኔ አንተ አይደለም አምላካቸው ራሱ ይቃወማቸዋል አለውና ከዛስ ምንድነው የሚለው ለጣዖት የተሰዋ እንዲበሉና እንዲሴስኑ ባላቀን እንዳስተማረ ያለውን የበለዓም ትምህርት አንተ መሃል አለ ችላ ብለኸዋል በለዓም ምንድነው ያስተማረው በኃጢአት እንዲወድቁ አርጋቸው ዝም በለ ይውደቁ በኃጢአት ከዛስ ለጣዖት የተሰዋ እንዲበሉ አርጋቸው ለጣዖት የተሰዋ ምን ማለት ነው በእነሱ አውድ በዛ በዘውልቅና ልቅና እዚህ ራእይ መጽሐፍ ላይ ኦልሞስት የ1400 ዓመት ልዩነት አላቸው። አውዳቸው ግን ተመሳሳይ ነው። ለጣዖት የተሰዋ ምን ማለት መሰለ መስዋዕት ሲያረጉ ያርዱትና ከዛ ለጣዖታቸው ያቀርቡትና ከዛ በኋላ የሚበላ አድርገው ያመጡታል። መጀመሪያ ለጣዖቱ ቀርበው ከዛ ነው ህዝቡ የሚበላው። ዳንኤል አልበላም ያለው እሱን ነው። አልበላም እኔና ጎድን እንጂ አንበላም አስር ቀን ፈትነን ያለ ለጣዖት የተሰዋ ነው መጀመሪያ ይቀርባል ለሞአባውያን አምላክ ለነካሞሽ የበኩር ልጅ ታርዶላቸው ነው መስዋዕት የሚቀርበው ከዛ መጀመሪያ የበኩር ልጅ ይታረድለታል ልጅ ሊትራሊ ልጅ ልጅ ይሰዋለታል ከዛ መስዋዕት ይቀርባል ከዛ ከሱ የተረፈውን ህዝብ ይበላዋል እስራኤል እሱን እንዲበላ ተደርጓል አለ እግዚአብሔር ለካሞሽ የቀረበ በልቶብኛል አለ ታዲያ በኃጢአት እንደገና ድጋሚ ደግሞ ወድቀዋል። እንዲሴሰኑና ለጣዖት የተሰዋ እንዲበሉ ያደረገው የበለዓም ትምህርት አንተ ማህል አለ። ብዙ አይደለም ጥቂት ነው፣ ግን ከተውከው ይስፋፋል እና እንዳትለቀው። ለጴርጋሞን ቸርች ነው ለእኛ ምን ያስተምረናል ነው ለእኛ ምን ለዚች ቤተ ክርስቲያን ለአዲስ አበባ ከተማ ላሉ ቸርቾች ለኢትዮጵያ ቤተ ክርስቲያን ምን ያስተምረናል ነው ምን ያስተምረናል? ለእኛ እምነቅፍ ብጥቂት ነገር አለ። ችላ ብለሃል። ችላ የማይባል ነገር ችላ ብለሃል። አንዳንድ ነገር ሲገኝ መግደል አለብህ። ከተውከው ይዛመታል። ከተውከው ቶሎ ቶሎ ይይዛል። ጽድቅ ለመሄድ በጣም ቀስ ብሎ ነው የሚሄደው። ኃጢአትስ ፈጣን ነው፣ ፈጣን ነው። ጠዋት ዘርተው ከሰዓት በኋላ ተሰበስበዋል። ኃጢአት ጽድቅስ ሂደት ነው። አመታት፣ እድሜን፣ ጉልበትን፣ ህይወትን ይጠይቃል በጽድቅ። ኃጢአትስ ኃጢአት ለመስራት ምንም ምንም አያስፈልገው። ሰው ወዲያው ሰርቶ ወዲያው ኃጢአተኛ ይሆናል። ቅድስናስ እና ወዲያው ከተገኘ ኃጢአትን ግደለው። ጥቂት ነው ያለው አንተ ጋ ግደል፣ ኃጢአትን ግደል በሉት ጎናቸው ያለው ንገሮት ጥቂት ጥቂትም ቢሆን ግዳል፣ ቶሎ በልበሉት፣ አታስቀሩ፣ ምንም እንዳይገኝ። እናንተ አሜናው ጋር ነው። ኢየሱስ ምንድን ነው ያላት ለቸርቿ? ጥቂት ነው የበላም ትምህርት አለ። የበላም ትምህርት ዶክትሪን? ኖ ኖ ኖ ኖ ኖ። አሁን እኛ እንደምንሰራው ክርስቶሎጂ ልጅ ምናን አይደለም፣ እና ልምምድ ነው። የበላም ትምህርት ልምምድ? መንለመ ለጣዖት የተሰዋ እንዲበሉ እኔ ያልቀደስኩትን እኔ የሌለሁበትን እኔ እርኩስ ነው ያልኩትን በቀላሉ እንዲነኩ አለማመድ፣ መልመድ ችግር የለውም ብሎ መንካት። ኃጢአት የመጀመሪያ ቀን መዝናኛ አይደል? የሁለተኛ ቀን ልማድ አይደል? የሶስተኛ ቀን እኮ ነው ባህሪ። ከረም ሲል ይይዛል። የመጀመሪያ ቀን አንተነ ባለሥልጣን አልሆንም፣ አላረግም፣ አይቻልም ትላለህ። ሁለተኛ ቀን ባረግም ችግር የለውም። ሶስተኛ ቀን ጌታው ኃጢአቱን ሎርድ ሽፑን ይዘዋል እና ቶሎ ግደለው አለ ጥቂት ነው ግደሉ አንዱ እሱ ነው አለ አለፈው ግን አይደል ኢየሱስ በጣም ትንሽ ስለሆነ ጥቂት ነው አለ ግደል ቀጥሎ ምንድን ነው የሚላቸው ሁለተኛ የተገኘባቸው ሌላው ትምህርት አንድ ትምህርት አለ የኒቆላውያን ትምህርት አለ አንተ መሃል የኒቆላውያን ትምህርት የበለዓማውያን ትምህርት አይነት ነው ለኃጢአት ሪዘርቬሽን ያለው ችግር የለውም የሚል ትምህርት ነው። የኒቆላውያንም ትምህርት ችግር የለውም፣ ቸርች ውስጥ ችግር የለውም ኃጢአት። ችግሩ ምንድን ነው? ሞት። ኃጢአት እጅን ሰብሮ ቢቆም እኮ ጥሩ ነው። ይገላል ኃጢአት። ሞት ውስጥ የዘላለም ሞት ለሲን ለኃጢአት እግዚአብሔር ያለው ጀጅመንት ነው የዘላለም ሞት። የኃጢአት ፔናሊቲ የዘላለም ሞት። የኃጢአት ፔናሊቲው ዴዝ ነው አይደል? እንደ ሰለ የሚለው ምኞት ኃጢአት ኃጢአት ሞት አይደል? የሚለው ያዕቆብ ላይ ያለው ምኞት ዘር ነው፣ ኃጢአት ፅንሱ ነው፣ ሲወለድ ሞት ነው። ቶሎ ብለህ ፕሮሰሱን ካልቆረጥከው፣ አዎ ሞት ነው። መጨረሻው ሞት ነው። አልቲሜትሊ ሰውየው ሳይመለስ በዚያ ጉዳይ ከጸና በእግዚአብሔር ፍርድ ዙፋን ከቆመ ሞት ነው እና ቶሎ ለዛ ነው ጌታ ኢየሱስ ክርስቶስ ቶሎ አስወግድ፣ ቶሎ በል። ከዚህ መጽሐፍ አትውጡ፣ ሰው የትም ካገኛችሁ፣ የእግዚአብሔር ቃል ውስጥ ያገኛችሁ ሮሜን ስቱ ኖሮ ያገኘ ተሰሎንቄ ውስጥ ይጨበጠ፣ ኢየሱስ ይመጣል እያልክ ይጨበጠ፣ ቆሮንቶስ ውስጥ ኢየሱስ ክርስቶስ ጌታ ነው እያልክ ይጨበጠ፣ እኛ የተሰቀለው ምናን እያልክ ይጨበጠ። አትውጣ ከዚህ መጽሐፍ። ሰው ሌላ ነገር ሲነግር የምነግረው የተሞላውን ነው ልክ እንደ ጳውሎስ ስለ ራስህ አውራ ሲሉት ኢየሱስን ደማስቆ አይቼዋለሁ። አይገናኝም፣ አይገናኝ አንተ ክርስቲያን እስቲ ስለ ራስህ አውራ ሲሉት ጌታ ኢየሱስን አይቼዋለሁ የሚሌሏችል ክስና መከላከያ እኮ አይገናኝም። እንደ እብድ ነው። እብድ ያበደበትን ነው የሚወራው። ተቀላል እብድ ና ምሳ ብላ ስትለው ያበደበትን ያበደበትን። አሁን በአንድ ሰው ፍቅር ያበደ ሰው ከሆነ ና ምሳ ብላ ስትለው እከሌ ይላል። ከምሳው ጋር እኮ አይገናኝም። አይሰማህም? እንደ እሱ ሆኗ። አሜን በሏ። አውቆ ያበደ ጳውሎስ በእውቀት ነው ያበደው። እብድነ ሲሉት ለጌታ አው ልክ ነው ነኝ ነኝ አለ። አሁን ልኖርማል እብድ አያቅም ጳውሎስ ያውቃል። አው አው ነኝ ነኝ አመኖ ነ ለጌታ ባላምሮ ብትወጥ ለእናንተ አው ምን ታደርጉልኛላችሁ? ምንም እና አብረን እንበድ ሰው ወደ እብደት ይጠራል ጳውሎስ ታቃለ ኑ ኑ በጌታ በዱ እና ጆሮን ደፍና አይነና ይብር አለሙ በሙሉ እብድነ እያለ አትሰማውም። ኢየሱስ ይወዳል ትለዋለህ፣ ከእነሱ መሃልም ትጠር። ለነገሩ ጳውሎስ እብድ አደለም፣ በአለሙ ነው እብድ። ያው በእብድ አገር ደና ሰው እብድ ነው። ነው ክብር ለኢየሱስ ይሆን። ስለዚህ ልክ አይደለም ካለ መጽሐፍ ቅዱስ መቼም ልክ አይሆንም። ይሄ መጽሐፍ ሁሌ ነው የምላችሁት፣ ኦልደስት ቡክ ነው አይደል? በፍጥረት ታሪክ እንደ መጽሐፍ ቅዱስ እድሜ ጠገም መጽሐፍ የለም። ኦልደስት ቡክ ነው ግን ደላይተስት ኒውስ ለዚህ ዘመን የመጨረሻ መልእክት ያለው እዚህ ውስጥ ነው። ጥላውንን የሚያስተካክል የመጨረሻ መልእክት ያለው እዚህ ውስጥ ነው። ሌላ መጽሐፍ አይጻፍም። የመጨረሻው ይሄ ነው። ይሄ ልክ አይደለም ካለ ልክ አይደለም። የኒቆላውያን ትምህርት ልክ አይደለም። አለመጽሐፍ ልክ አይደለም። ይሄ ጉዳይ ኃጢአት ነው። አለመጽሐፍ ኃጢአት ነው። አናጸድቀውም። ቀላል የሚባል ኃጢአት የለም። ከዛ ምንድን ነው የሚለው መድኃኒቱ መፍትሄ ያለው መፍትሄ ቁጥር 16 መፍትሄ ጥቂት ነው ግን መሀልህ አለ አለውና፣ ከዛ ምን አድርገን ያለው ንስሐ ግባ፣ ንስሐ ግባ። በስቲ ቀና ብሉ አለዚ ቶሎ መጣባለ ማስፈራራና ታንበውት ቆይኔ ነኝ። መጀመሪያ ንስሐ ግባ፣ የፍቅር ጥሪ አይደል እና፣ ለምን ይሄ ይሄ ይሄን የሚያካክል በጎ ነገር እኮ አለ አንተ ጋር ስምማት ክድነ በእምነት ምክንያት ጸንቶ የሚሰዋሉ አንተ መሃል በጣም ብርቱ ነህ፣ በስሜ ማታፍር ነህ። በእንደዚህ አይነት ሰይጣን በመካከል ዙፋን በዘረጋበት ከተማ ወንጌል ትሰብካለህ አታፍርም። በእኔ አዎ፣ እቺ ጥቂት ነገር አለችብ ሲሉ ሊያዝኑ ሲሉ ልሱ ንስሐ ግባ፣ ላስተካክል፣ ላስተካክል። እችን ጥቂቷ ነው ያውጣልህ። እኔ እና ተመለስ፣ ና ወደ እኔ፣ ንስሐ ግባ፣ ሪፔንት አርግ። ትክክለኛ ንስሐ የሚለው ቃል ሜታኖያ የሚል ግሪክ ቃል ነው ሜታ ማለት መናዘዝ ኖያ ማለት መመለስ ንስሐ ማለት እግዚአብሔር እንደዚህ ያደረግ ያለው ማረኝ ብቻ አደለም ከዛ ደግሜ አላረጋውም ፊት ማር ነው እና ንስሐ ግባ ምን ማለት ነው በለዓምንና ኒቆላውያንን ከዛሬ ጀምሮ ተቃውመናል ብቻ ማለት አደለም አዎ ልምምዱን ከመሃልህ አውጣው አራግፍ አስወግድ በንጽህና የኔ ሁን ንስሐ ግባ ቸርቿ እንገባለን ይላሉ አንዳንዶች። ምናልባት መሀል ላይ ችግር የለውም፣ ዝም ብሎ ምንድነው የሚያካብዱብን፣ እነመጥምቆ እነ ሐዋርያው ዮሐንስ ሲሉ፣ አለዚያ ግን እመጣለሁ። መቼ? ቶሎ። አሁን ነው የምመጣው። ለምን? ቤተ ክርስቲያን መቼም የማንም አደለችም፣ የኔ ናት። እና እመጣለሁ አለ። ቤቴ ነው እመጣለሁ አለ። እመጣለሁ አለ። የኔ የራሴ ነው አለ። ቤተ ክርስቲያን ቤተ ክርስቲያን የነከል የሐዋርያው ዮሐንስ አይደለችም። በጴርጋሞን ያለው ሰውዬ የቤተ ክርስቲያን መሪው አደለችም። መቼም ቤተ ክርስቲያን የሰው አደለችም። የሰው ከሆነች ቤተ ክርስቲያን አይደለችም። ቤተ ክርስቲያን ከሆነች የክርስቶስ ነች። ለአሰራር ለአደረጃጀት እንደሚመች ተደርጎ በቅርጽ ምክንያቱም ስትራክቸር ከሌለው ታቃላችሁ፣ ብትንትን ዝብርቅርቅ ይላል። ለዛ ተብሎ ስትራክቸር ይደረጋል። እግዚአብሔር ይኸው መሪዎች ምናምን ይደረጋሉ እንጂ ቤተ ክርስቲያን በባለቤትነት የክርስቶስ ናት። ሎርዷ ኢየሱስ ነው። አገልጋዮቿ ስቲዋርድ ነን፣ ባላደራ እንጂ ባለቤቱ ክርስቶስ ነው። እኛ ስቲዋርድ ነን፣ እኛ ሎርድ እሱ ብቻ። እና እመጣለሁ አለ። ማን ይከለክለኛል? ቤቴ እኮ ነው አለ። እመጣለሁ አለና ምንድን ነው የሚለው? ከዛ ከመጣው በኋላስ ቆሜ ያያቸዋለሁ ነው ያለው። በአፌ ሰይፍ እዋጋቸዋለሁ አይደለም። እና እነማንን የኒቆላውያንን ትምህርትና የበልአምን ትምህርት የሚያራምዱ ቸርችን አይደለም፣ እዋጋል ያለው እነሱን ስፔሲፊክ፣ ያንን ግሩፕ እዋገዋለሁ አለ ኢየሱስ። ለምን ቤተ ክርስቲያን አይደለችም? አዎ የሆነ ግሩፕ ነው። ተመለስ የተባለው አልመለስም ካለ እመጣበታለሁ። ፈጥኛ ነው እመጣው። ስለ ሌሎቹ እመጣለሁ። ከዛስ፣ በአፌ ሰይፍ፣ በቃሌ ማለት እኮ ነው፣ ፍርድ ነው ባይዘዌ፣ እዋጋቸዋለሁ አለ። ከጌታ ጋር ፋይት ስታረግ ኦጋቹ ብላ ቆንጆ ነበር። እዋጋሉ፣ ምን ማለት ነው? አንተን በዛ ሳይድ አቆሞ እሱ በዚህ ሳይድ ቆሞ ስትዋጋ ከዚህ ጋር ለወሬም አይመች፣ ምንም ለወሬ ራሱ አይመችም። አሁን እግዚአብሔር ፊት ቆሞ ቤቴ እኮ ነው ብሎ ፊትህ ሲቆም፣ እንደዛ እንዳይሆን ግን ው ንስሐ ግባና አለም ሞት ነው ያለው። ሌባው ሊሰርቅ ሊያርድና ሊያጠፋ ነው። የትም ሰይጣን ይገኝ አልቲሜትሊ ታርጌቱ መግደል ነው። ኢየሱስስ ሕይወት እንዲሆን እንዲበዛለን የመጣው ስለዚህ ና ንስሐ ግባ የሚለው ሕይወት ሊሰጥ ነው። ና ወደ እኔ ተመለስ፣ ብርሃኑ እኔ ነኝ። የዘላለም ሕይወት ያለው እኔ ጋር ነው። ና እንመለስ። በእውነት ክርስቶስ ኢየሱስን ማናቅ ሰዎች በጌታ ያልሆንን ሰዎች በጣም በአለም ላይ ኢንተርቴን እያደረጋችሁ ያላችሁ ሰዎች በገንዘብ ብዛት ሊሆን ይችላል። በጣም ሴሌብሪቲ ልትሆኑ ትችላላችሁ። በጣም ብሶ ሊያጨበጭበላችሁ ይችላል። በጌታ ያልሆናችሁ ሰዎች ሰይጣን ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው። በፍጹም መጨረሻ ሞት ነው ያለው። እንሆ ወደ ጌታ ተመለሱ ወደ ኢየሱስ። ከዚህ ውጭ ህይወት የለም ህይወት ወንጌል ጋር ኢየሱስ ጋር ብቻ ነው። ከዚህ ውጭ ሞት ነው። ህይወት የሚመስል ሞት፣ ደስታ የሚመስል ዘላለማዊ ሐዘን፣ በጣም ጥቂት ክብር ያለበት የሚመስል ዘላለማዊ ሲቃይ ንወደ ጌታ ንሳ እንመለስ። ከኢየሱስ ውጭ ህይወት የለም።